ሰላም እባላለሁ የመጣሁት ከቡራዩ ነው እግዚአብሔር ድንቅ ነገር አድርጎልኛል ልጄን አስመልጦልኛል እግዚአብሔር ይባረክ እ እዚህ ቸርች መጥቼ አላውቅም ብቻናል አንዳንዴ ነው የማየው እግዚአብሔር ግን ስፍራ የእግዚአብሔር ሰዎች አሉ እውነት ነው እኔ ማንም ጋር ሄጄ አላውቅም እግዚአብሔር ግን ከዚህ ሰው ጋር አለ አሜን ኢየሱስ ጌታ ነው እኔ በብዙ መከራ ውስጥ ያለፍኩ ሰው ነኝ። በብዙ በብዙ መከራ ውስጥ ያለፍኩ ሰው ነኝ። እግዚአብሔር ግን ዛሬ ሰው አድርጎኝ ያቆሞኛል እና አንድ ቀን የከፈትኩት ቻናሉ አንድ ቀን አንድ ቀን ከፈትኩ ከፍቼ ያየው እና ታምሜ ነበር ማይግሬን ሄዴ ካለብኝ ውሃ አንዲት ሴት በውሃ ላይ ሲጸልይላት አይቼ ውሃ አስቀመጥኩ እና ጸለይኩኝ ማለት ነው እና ተቀበልኩኝ። ተቀባሁት ተነሳሁና፣ እግሬን እያነከስኩኝ ቻናሉ ሱን ፎቶውን ነካውና፣ እዚህ ጋር እየከፈለ ነው የሚያመኝ ነካውኝ። በሳምንቱ ተሻለኝ። የእግዚአብሔር ስም የተባረከኝ። ስለተደረገልን ነገር ነው እኛ ብዙን ጊዜ የምንናገረው፣ እና እዛ ሰው ላይ ግን ምን አለ ብለን የእግዚአብሔር መንፈስ እንዴት የትኛው ሰው ላይ ነው ያለ ብለን እግዚአብሔርን መጸለይ አንችልም። ብዙም ጊዜ ወሬ ብቻ ነው ስራችን። ወሬውን ትተን እግዚአብሔር በሰዎች ላይ የሚሰራውን ከሌንዲ ነው ከሌንዲ ነው ሳይሆን ጠብቁም እግዚአብሔርን እግዚአብሔር ልጆች አለው፣ እግዚአብሔር ሰው አለው። እኔ ይሄን ሰውዬ ያየሁት ከነታምራት አይሌ ጋር ነው ያየሁት፣ በህልሜ ነው ያየሁት። ይህን ቸርች አላቀው እነታምራት አይሌ ከፊት ለፊቱ አሉ፣ እነ ደረጀ ከበደ ከፊት ለፊቱ አሉ። እሱ ግን ከኋላ ትንሽ ብላቴና ሆኖ ነው ያየሁት። ኢየሱስ ጌታ ነው። አሜን እና በጣም ስለ ልጄ የማጸናለው ጸልይ ያለው እሷናት ልጄ እየጸለይኩኝ ያለው እንዴ፣ ይህን ሰውዬ ከነዚህ ሰዎች ጋር ለምን አመጣብኝ? እኔ ያለሁት መከራ ውስጥ ነኝ ያለሁት እኔ ያለሁት ችግር ውስጥ ነኝ ያለሁት ለምንድን ነው ብዬ ስል፣ ሱቅ አለኝ። ከሱቅ ውስጥ እቃ ይጠፋል። ከሱቅ ውስጥ እቃ ይጠፋል፣ ህልሙን ካየሁበት ጊዜ ጀምሮ ማለት ነው አሁን ሲጠፋ ሲጠፋ፣ ለካ እኔን ሊበቀለኝ ያለ መንፈስ ነው ማለት ነው። በኋላ መጨረሻ እሷ ጠፋች፣ ልጄ ማለት ነው። ልጄ ስጠፋ ወዴት እንደምገባ ግራ ገባኝ። አንድ ልጅ ናት ያለችኝ፣ አባቷ ሞቶብኛል፣ አባቷ በህይወት የለም። ተንከራተትኩ። ኢየሱስ ጌታ ነው። አሁን እማ የሰጅርታ ብዬ ደወልኩላት። እኔ እኮ አልነገርኩሽም፣ እንጂ ስቃይ ውስጥ ነኝ ያለሁት ትለኛለች። ምንድን ነው አይ፣ ስቃይ ውስጥ ነኝ ያለሁት። ያ ሰውዬ ጋ ለምን አትወስጅኝም አለችኝ። የት ስላት፣ የጂፒኤስ ጋ ውሰጅኝ። እኔ እኮ የተሰቃየው ነው ትምህርት ቤት መሄድ አልችልም አለችኝ። እና ትምህርት ቤት ሁለት ወር ነው እኮ የቀረው አትማሪም፣ እንበረዱ አለች። አልማርም እኔ ትሞችብኛለሽ ብዬ ነው የማልነግርሽ አለች። ጌታ መልካም ነው በጣም እጻለ ያለው የእኔ ህይወት ወንጌልና ወንጌል ብቻ ነው። መኖሪያዬ ወንጌል ነው፣ በወንጌል ነው ያደግሁት፣ በወንጌል ነው ያለፉት። አሁን ግራ ገባኝ። ግራ ሲገባኝ ይቺ ልጅ ጌታ መልካም ነው ሰላም ይለኛል። በህልሜ መጣና የእግዚአብሔር ሰው አንቺ እኔን አትፈልጊም አይደል? እኔ ቸርች አትመጪም አይደል? እኔ ግን ፈልጋት ብሎኛል እግዚአብሔር። ልጅሽ አልተነካችም። ልጅሽ አልተደፈረችም ይለኛል ማለት ነው። አልተደፈረችም ሲለኝ እንበረከካለሁ። እውነት ነው የእግዚአብሔር ሰው ስል አልተደፈርም አትደፈርም ይለኛል። በእጁ ምን አለ? ግላቭ አለ። ግላቭ አድርጓል። አየኋት አልተደፈረችም ይለኛል። ኢየሱስ ጌታ ነው። በኋላ ማጠዋት ላይ ሆስፒታል ገባውነ ግፊት እናት የለኝ አባት የለኝ፣ የሚመጣ ሰው የለም። እግዚአብሔር ግን አለ፣ አሁንም ይመጣል። እኔ ሁ አሁንም ትመጣለሁ ወደ እኔ ማለት ነው። አሁንም ልጄን አላገኘሁም። ልጅን ሳታገኝን ሆስፒታል የገባሹ። አሁን በቃ ጨነቃለሁ። አንድ ነገር ግን ጠየኩት። እግዚአብሔር አገልጋይ አገልጋይ ያንተ ባሪያ በህልም ያሳየኸኝ ሰው ከሆነ ልሂድ ልጄን አምጣልኝ፣ ልጄን ስጠኝ ከዛ ውጭ ግን እኔ እስላም ሆናለሁ፣ በቃ እኔ ሌላ እምነት ይዛለሁ። ዘመኔም በሙሉ ጠብቄሀለሁ አጥቼሀለሁ፣ በቃ አልኩት። እግዚአብሔር አሁን ማታ በጣም እጸልያለሁ። ያለሁበት ቦታ ጥሩ ቦታ አይደለም፣ ልታቆኝም ትችላላችሁ። በጣም ከባድ ቦታ ነው። እሷን ይጋ ልትቀርብ አልቻለችም። አሰንጅራማ ና ዱፍታ ትለኛለች። እዚህ ነኝ ትመጭልኛለች ትላለች። ስልኩ ተዘጋ ተዘጋ እና የጸለይኩ እውነት ይሄ ሰው የእግዚአብሔር ሰው ከሆነ እውነት እግዚአብሔር የጠራው ባሪያ ከሆነ ልጄ እንፈልጋታለው አልኩኝ። አዲስ አበባም ሳር ቤት አልመጣውም፣ የትም አልመጣውም። እዛው እየጸለይኩ እያለው ጠዋት ላይ ወጣው፣ እግሬን ያመኛል እንደዚህ አይደለውም። ስመጣ ሆስፒታል እያለሽ ያየሹ ነገር እሱን ነው ህልሙል እያየው ያለሁት። በኋላ ተደፍራለች አለኝ ሴጣን አሁንም ትመጣና፣ አልተደፈረችም። ሰላም ሰላም አባትሽ አብዲስ አደል ትለኛለ። አዎ ልጅሽ ደህና ናት፣ አይቻታለሁ። በኋላ ወጣሁ ልጄን አገኘኋት ማለት ነው። ልጄን አገኘኋት። ኢየሱስ ጌታ ነው። ልጄን አምጥተህ የሰጠኸኝ በእጄ አንተ ነህ። አሁንም ራዕይ ነው። ልጄን አምጥተህ ሰጠኸኝ። ስትታይ ደህና ናት። ኢየሱስ ጌታ ነው። ከአስመረመርሻት፣ እሺ ደህና ናት። ኢየሱስ ጌታ ነው። ለስንት ቀን ነው የጠፋችው? ሶስት ቀን ነው። ከዛ ኦሮሚያ ሳር ቤት በቀደም እዣት መጣው። ጤና ሕፃናትና እናቶች ላይ ውሰዷት ልጄን አልኳቸው። አቅም የለኝ ያመኛል ቤተሰቦቼን አጥቻለሁ እና ውሰዳት ስል እኔ አልሄድች ሁለት ወር ቀረኝ በሩምሰኮን አንበረድ መነ ሰነ ኬሰቱ ጅልብፈዴ ከደቻቱመ እግዚአብሔር መልካም አድርጎልኛል። ክብር ለኢየሱስ። ከዛም በኋላ ለመምጣት ተነሳው። እሁድ ልክ ለመምጣት ተነስቼ ያለው ከቤት ውስጥ መኪና ወሰዱብኝ። መኪና ልብስ ነው የምሰፋው እኔ፣ ልብስ መስፋት ደግሞ ከጌታ የተሰጠኝ ነው እና ልብስ ነው የምሰፋው። መኪናውን አነሱ። ስንፈልግ መኪናው የለም። አሁንም አርብ ልመጣ ተነሳው፣ ስመጥ ሞባይል ጠፋ። ከሱቅ ውስጥ ነው የሚያነሱት። ለምን የሚበቀለኝ? ሰው ሊበቀለኝ በልጄ ሊበቀለኝ የፈለገ ሰው ስላለ ማለት ነው። ሶስት ቀን ከፓስተሮች ጋር ከሙሎንጌል ፓስተሮች ጋር ስንጸልይ እግዚአብሔር አምላክ እንደዚህ ብሎኛል። ፓስተር ነቢይ ሄኖክ ጋ ልሄድ ዛሬ መሄድ አለብኝ አልኩት። ምንም ይሁን ምንም፣ ከብርና ከወርቅ በላይ የሆነው ኢየሱስ እዚህ ቤት አለ። እውነት ነው። እኔ አላቀውም መጥቼም አላቅም። እግዚአብሔር ግን ሂጂ ስላለኝ መጣው። ልጄን አስተረፈልኝ። ሁለት ዶክተሮች አዩት። ልጄ ደህና ናት። ሁለት ወር ግን ትምህርቴን አደራ በሩም ሰኮ እያለች ነው የመጣሁት። እግዚአብሔር እንግዲህ አብሬያት ሄጄ ቁጭ እያልኩ እየተማርኩ መጣለሁ። ሌላ ምንም የለኝም። እግዚአብሔር ግን አለኝ። ልጅሽን ሰዎች ወስደዋት ነው። አዎ ልጁ በቁጥጥር ስር ነው ያለው። አሁን ሰውየው ማለት ነው። ወሰዳት ሶስት ቀን ሙሉ አንዳች ነገር በእሷ ላይ የሆነ ነገር የለም፣ በፍጹም። አንቺ ሙሎ ወንጌል ቤተ ክርስቲያን ነሽ? እኔ ከልጅነቴም በሙሎ ወንጌል ቤተክርስቲያን ቤተ ክርስቲያን ያደግኩት። የት ሙሎ ወንጌል? አማራ ክልል ነው ያደግኩት። እሺ። እንደዚህ ነቢያት ጋር ሄደች ታውቂያለሽ? እኔ ነቢያት ጋር ድሮ ነው እንጂ አሁን አላውቅም። አትሄጂም። ማንም ጋር የተጎዳውበት ጉዳይ ስላለ አላይደል? ቴሌቪዥንም አታይም ቴሌቪዥን ያለው ሞሃንና አንተን ነው ማየው። በቃ ዶክተር ገመችስ እሱንና የኛን ነው የምታየው። እሱንም አሁንም አሏሽም አሁን ነው። በቃ በእኔ በልጄ በሆነ ሁኔታ ነው ማየት የጀመረ ህልሙን ካየው በኋላ እውነት እግዚአብሔር አለ ነው ያልኩት። ህልሙን ያሳየሽ ከማን ጋር ነው? ከነታምራት ታምራት ኃይሌ ና ሸዋዬ ዳምጤ ደረጀ ከበደ ከነሱ ጋር መጨረሻ ላይ ናንተ አየሽ። የድሮ ጴንጤዎቹ ማለት ነው ለሆት ለትሚን ሰለሆት በደንብ እንዲገባችሁ ለመሰላችሁ፣ ብዙ ሰዎች እግዚአብሔር አለ ብለው የሚያስቡት እንደ እህታችን አይነት ሰዎች ከነ ተስፋዬ ጋቢሶ ጋር ከነጋሽ ታምራት ኃይሌ ጋር ነው። እኔ ነኝ እያላት ነው ጌታ። ደሴም ስፒሪት ነው ይሄ በቴሌቪዥን መቼም እቺ ሴት እኔ አላመጣዋት። እሽ፣ የፈለገ አራዳ ልሁን፣ የፈለገ ጎበዝ ልሁን፣ በህልም መሄድ ይችላለሁ። ይሄ እኮ የመንፈስ ቅዱስ ሥራ ነው። እቺ ቀና ሴት ስለሆነች ሂጂ አንቺ ትክክለኛ ከምትያቸው ጋር፣ ደሴም ስፒሪት ነው እያላት። በደንብ ስሙኝ፣ የኢትዮጵያ ቅዱሳን ሰይጣን ባይዘው ቤተክርስቲያንን መምታት አይችልም፣ ማጥፋት አይችልም። ዘ ኦንሊ ቲንግ ቤተክርስቲያንን የሚያጠፋው እርስ በርስ መባላት ነው። ለዚህ ነው ጳውሎስ እርስ በርሳችሁ ስትነካከሱ ስትበላሉ እንዳትጠፋፉ። ለዚህ ነው የሚያባላል። ደ ሴም ክራይስት እዚህም ይሁን ሄኖክ እንኳ አስራ ሁለት ዓመት ሙሉ ወንጌል ነበር። ከሙሉ ወንጌል ሳገለግልበት የነበረው ስፒሪት ይዤ ነው ጄፒኤስ የመጣው አትሸወድ ወንድሜ። ሰይጣን አጭበርብር የረዳው እንዲህ በህልም ከነሸዋዬ ዳምጤ ጋር ከነጋሽ ታምራት ኃይሌ ጋር ተሰልፊኛል። ዛላላ ታጋስ። እኔ እኮ ነግሬያቸዋለሁ። አገልግሎታችን አንደኛ ጄፔስ ቸርች፣ ሁለተኛ ጄፔስ ቲቪ ሶስተኛው ጄፔስ ህልምም ይባላል። ይሄ እኮ ተአምር እኮ ነው። እኔ አንድ ነገር የተገነዘብኩት ነገር አለ ማለት አምኜም የመጣሁበት ጉዳይ ብዙ ዋጋ ከፍለዋል እነዛ ሰዎች፣ ብዙ ዋጋ ከፍለዋል ለጌታ ማለት ነው። ግን ጌታ ሆይ ሰው ስጠኝ ነው ያልኩት እኔ በወቅቱ ቻናል ብከፍት እኔ ሰው ስጠኝ፣ የራስ የሆነውን ሰው ስጠኝ እንዳይ ነው ምለው እንጂ መዋን ነው የምከፍተው ማለት ነው። ለምን ወንጌል ስለሚሰበክ። ግን ከነሱ ጋር ሳየው ትልቅ ኃይል እንዳለ ዝ ቤት አየሁኝ። ለምን ብዙ ዋጋ ከፍለዋል እነዚህ ሰዎች፣ ከእነሱ ኋላ ያለው ትውልድ እንደሆነ ስላመንኩ ነው የመጣሁት እኔ። ኢየሱስ ጌታ ነው እግዚአብሔር መልካም ነገር አደረገልኝ። ላየሁት ነው እግዚአብሔር በአንተ ላይ እንደሚሰራ በአይኔ ነው ያየሁት። ልጄ ምንም አልሆነችም፣ በሰላም አግኝቻታለሁ። ሁለት ወር ደግሞ አብሬያት ቁጭ ብዬ አሁን ስልክ ብደውል ትምህርት ቤት ስልክ የለኝም፣ ግን አብሬያት ቁጭ ብዬ ነው ሁለት ወር። አባቷም በግርግሩ ነው፣ በባለፈው ቄስ በሊና ሳይሞቱ በፊት ነው የተገደለብኝ ማለት ነው። እና እኔ ልመናን አላውቅም፣ ብርቱ ሴት ነኝ። ሲንጀር ተከራይቼ ነበር ስሰራ የነበረው ግን ሁለት ሲንጀር ገዝቼ ደግሞ መስራት ከጀመርኩ በኋላ ነው። በቀልተኛ ነው እየተበቀለኝ ያለው እና እግዚአብሔር ግን ዛሬ በቀልተኛዬን በልጅ ያሸነፈልኝ አፋላላባንቶሮቡ ደርድርልኝ እስቲ በገናው ሸማናላባቃፋናናማጋቶስ ለባቴፈንዳናቦሼባባጋባጋባስ

ይህም ቤተሰብ ይባርካል። ጨለማን ከዚህ ቤት ላይ ይገፋል። ሐዘናቸውን የሚፈልግ የተረገጠ ይሁን በኢየሱስ ስም። የእነሱን ነገር የነካ እጁ ይሰማል። የሚበቀልላቸው ደመና ከዚህ ቤት ይውጣ። ዘፋራ ፈካቲማሳ ድምፅ እሰማለሁ ለዚህ ቤተሰብ ታንኳዋ በሰላም ደረሰች የሚል ታንኳዋ በሰላም ደረሰች የሚል ትደርሳላችሁ። ሀይ ካቶባስ የሆነ የተያዘ በረከታችሁ ሲለቀቅ አይቻል። በሩቅ ያለ በሰዎች እጅ የተያዘ ነገር እግዚአብሔር ሲያስለቀቅ አይቻል። ለዚህ ቤት ይውላችሁ ፊት ፊታችሁ ትኩስ ትኩስ እንጀራ ሲቀመጣ አየሁ። ከዚህ በኋላ የተአምራት እንጀራ ትበያለሽ አለ። ይኸው መኪና እንደዚህ ዩተርን እንደሚያደረግ ይሄ ቤተሰብ መንገድ ሲቀይር አየሁት። ሰልፍ፣ ግርግር የሌለበት መንገድ ውስጥ ጌታ ከተታል። ልጅሽ በኢየሱስ እጅ ላይ ትልቅ ስትሆን አየ የልጅሽን ልጆች ታያለሽ አለ። ዜማ ቶፋ ቴኬማ ቱፋሳ